ኦርቶዶክሳዊነት ይህንን ዓለም ከመሻት ይልቅ የዘላለምን ሕይወት በመሻት ላይ ያተኮረ ነው። ሃይማኖት ከምግባር ምግባር ከሃይማኖት ጋር ያልተባበሩበት ክርስትና ክርስትና ሊባል አይቻልም። እግዚአብሔር የሚወዳችሁ እናንተ ምርሱን እግዚአብሔርን የምትወዱት በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ፣ እንደምን አመሻችሁ። እግዚአብሔርን መስገን ብለን ስሙን እንድንጠራ እንድናመልከው፣ እንድናመሰግነው ፈቅዶልን በዚህ በቅድስናው ስፍራ ያገናኘን ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሆን። ባለን ጊዜና ሰዓት እግዚአብሔር አምላካችንን አጋዥ አድርገን እንደሱ ቅዱስ ፈቃድ የምንማማረው ስለ ድህነት ይሆናል ስለ ድህነት ስናነሳ በመጀመሪያ ድህነት ምንድን ነው የሚለውን የድህነትን ትርጉም እንድንመለከት ያስፈልገናል ድህነት ወይም መዳን ብለን ስንናገር በዋናነት መዳን ብለን የምናነሳው የዘላለም ሕይወት ማግኘት ነው። የዘላለም ሕይወት ደግሞ በርሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተገኘ የዘላለም ሕይወት ነው። ያለ ጌታችን ያለ ኢየሱስ ክርስቶስ የዘላለም ሕይወት ፈጽሞ የለም። እርሱ መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ በመስቀል ላይ ስለ እኛ ስለ ኃጢአታችን መከራን ተቀብሎ እኛ በኃጢአት እንኖር የነበርነውን የሰው ልጆችን ከኀጢአታችን አንጽቶ በባርነት የነበርነውን ወደ ልጅነት ጸጋ መልሶን በሞትና በሞት ጥላ መካከል እንኖር የነበርነውን ከሞትና ከሞት ጥላ መካከል ነጥቆ አውጥቶን የእርሱ አድርጎናል፣ የዘላለምን ይወሰቶናል። ስለዚህ ስለ መዳን ጉዳይ ስናነሳ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ማዳን ስራው እናነሳለን። እርሱ ወደዚህ ዓለም የመጣው ዓለምን ሁሉ ለማዳን ነው። ስለዚህም መድኃኒ ዓለም ወይም የዓለም መድኃኒት ብለን እንጠራዋለን። ቅዱሳን አባቶቻችን ሐዋርያት፣ እነ ጴጥሮስ፣ እነ ጳውሎስ፣ ሌሎችም ቅዱሳን አባቶቻችን ወንጌልን ሰበኩ፣ አስተማሩ ብለን ስንናገር ያስተማሩት በእርሱ በጌታችን በኢየሱስ ክርስቶስ በማመን የሚገኘውን የዘላለምን ሕይወት ነው። ዛሬ ወደዚህ ቦታ የመጣ ነው ሁላችንም፣ ስለዚህ ስለ ዘላለማዊ ሕይወት ጉዳይ መሆኑን ማስተዋል ያስፈልገናል። ስለ ምድራዊ ጥቅም ከሆነ ስለ ጊዜያዊ ጥቅም ከሆነ ሁሉም ነገር ከንቱ ነው። ዋና አጀንዳችንና ዓላማችን የዘላለም ሕይወት ነው። ኦርቶዶክሳዊነት ይህንን ዓለም ከመሻት ይልቅ የዘላለምን ሕይወት በመሻት ላይ ያተኮረ ነው። ስለዚህ ለሁላችንም የተጠበቀልን የዘላለም ህይወት አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ ያዘጋጀልን መንግስት አለ። ይህ መንግሥት የሚጠፋ የሚያልፍ ጊዜያዊ የሆነ መንግስት ሳይሆን ዘላለማዊ የሆነ መንግስት እግዚአብሔር አዘጋጅቶልናል። ወደዚህ መንግስት ተጠርተናል። ይህን መንግስት ለመውረስ የዘላለምን ህይወት ለማግኘት ለመዳን በርሱ በጌታችን በኢየሱስ ክርስቶስ ማመን ያስፈልገናል። ይህም ብቻም ሳይሆን በርሱ ያመነ ሰው ክርስቶስ ያስተማረውን የተናገረውን ቃል ይፈጽማልና ከማመን ጋር ምስጢራተ ቤተ ክርስቲያን መፈጸም፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል በተባለው ቃል መሠረት በርሱ በኢየሱስ ክርስቶስ በባሕርይ አባቱ በአብ በባሪዎቱ በመንፈስ ቅዱስ ስም አምነን ያመነ የተጠመቀን በሚለው ቃል መሠረት መጠመቅ ያስፈልገናል። ስለዚህ ያመነ የተጠመቀ ምን ይሆናል? ይድናል ተብሏልና እንድናለን፣ የዘላለምን ሕይወት እናገኛለን። ይህም ብቻም ሳይሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ህብስቱን አንስቶ ባርኮ አመስግኖ ይህ ሥጋዬ ነው እንካችሁ ብሉ ብሎ ወይኑን አንስቶ ባርኮ ይህ ደሜ ነው ብሎ ስጋውን ደሙን ቆርሶ ሥጋውን የበላ ደመን የጠጣ የዘላለም ሕይወት አለው እኔ በእርሱ ይኖራለሁ እርሱም በእኔ ይኖራል ብሎ እንደተናገረ ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለውና እርሱ በክርስቶስ ይኖራልና ክርስቶስን በእርሱ ይኖራልና የዘላለምን ሕይወት የሚያስገኘውን ቅዱስ የሆነውን የክርስቶስን ሥጋ መብላት ደሙን መጠጣት ያስፈልጋል። ይህም ብቻም አይደለም። በርሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ተጠምቀን ሥጋውን ደሙ ተቀብለን ደግሞ ሰዎችነንና በተለያየ አይነት መንገድ በሥጋችን ድካም በአእምሮ ወይም በእውቀታችን ማነስ ምክንያት እያወቅን በድፍረት ሳናውቅን በስህተት ኃጢአት እንሰራልንና አምላካችን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአታችን እንዳንጠፋ እንዳንወርቅ እንዳንሞ ስለሚፈልግ ከኃጢአታችን የምንመለስበትን ንስሓ ሰርቶልናል። ስለዚህ በኃጢአት ስንወርቅ በንስሓ አማካይነት ታጥበን ወደ አምላካችን ወደ እግዚአብሔር እንመለሳለን። ንስሓን እግዚአብሔር ስለሰጠን ከዚህ ከማመናችን ከመጠመቃችን ጋር በኃጢአት ተሰነካክለን በወደቀን ጊዜ ምን ያስፈልገናል? ንስሓ መግባት ያስፈልገናል። ይህንንም ካደረግን ደግሞ ሌላ የሚያስፈልገን ነገር አለ። እስከ መጨረሻ የሚጸና እርሱ ይድናል በተባለው ቃል መሠረት እስከ መጨረሻ ድረስ በሃይማኖት በምግባር መጽናት በልዩ ልዩ አይነት ፈተና ውስጥ መከራው ስናልፍ በመከራ ጊዜ መታገስ መከራውን መቻል እግዚአብሔር ያሳልፈዋል። እግዚአብሔር ከነጋን ነው ብለን መከራውን መሻገርና ማለፍ እስከ ሞት ድረስ ለአምላካችን ለእግዚአብሔር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መታመን ያስፈልገናል። እነዚህ ነገሮች የሌሉበት ክርስትና ክርስትና አይባልም። ሃይማኖት በምግባር፣ ምግባር በሃይማኖት ያልተገለጸበት ሃይማኖት ከምግባር ምግባር ከሃይማኖት ጋር ያልተባበሩበት ክርስትና ክርስትና ሊባል አይቻልም። ያለ እነዚህ ነገሮችም ድነት የለም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የማዳን ሥራውን በመስቀል ላይ ፈጽሞልናል። ሕይወትን አውጇል። ኑ ወደኔ ብሎ ጠርቶናል። እርሱ ከጠራን ከኛ የሚጠበቁ ነገሮች አሉ። አንደኛ እርሱ በመስቀል ላይ በተሰቀለው በኢየሱስ ክርስቶስ የማዳን ሥራ ማመን፣ እርሱ አንድያ የእግዚአብሔር አብ የባሕርይ ልጅ ነው ብሎ በእርሱ ማመን፣ በባሕርይ አባቱ በአብ ማመን፣ በባሕርይ ሕይወቱ በመንፈስ ቅዱስ ማመን ያስፈልገናል። እንደዚሁ መጠመቅ ያስፈልገናል። የንስሐ ሕይወት ያስፈልገናል። ሃይማኖታችንን በስራ መግለጽ ያስፈልገናል። እስከ መጨረሻም ድረስ መጽናት ያስፈልገናል። እነዚህን ነገሮች ስንፈጽማቸው እውነተኛውን ድኅነት እናገኛለን። ስለ ድኅነት ወይም ስለ መዳን ጉዳይ ስናነሳ ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክቱ በምዕራፍ ሁለት ቁጥር ስምንት ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ይላል። ለመሆኑ ጸጋ ማለት ምን ማለት ነው ሚለውን ባጭሩ እንመልከት። ጸጋ ማለት ቃል በቃል ሲተረጎም ስጦታ ማለት ነው። ይህም ስጦታ ያለ ዋጋ፣ ያለ ብድራት እንዲሁ የሚሆን የሚሰጥ ስጦታ ማለትን ያመለክታል። ይህም ከእኛ የሚሆን ሳይሆን ከእርሱ ከእግዚአብሔር የሚሆነውን እግዚአብሔር እንዲሁ በቸርነቱ በይቅርታው በርኅራሄው ለኛ የሚሰጠንን ከኛ ያልሆነውን ከርሱ የሆነውን ጸጋ ወይም ስጦታ ብለን እንጠራዋለን። ስለዚህ አሁን ምን አለን? ቅዱስ ጳውሎስ ጸጋው በእምነት አድኗቸዋል ማለት ቸርነቱ፣ ምሕረቱ፣ ይቅርታው እርሱ አድኗቸዋል ይለናል። ስለ ጸጋ ጉዳይ ስናነሳ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ደሙ ሲያፈስ የማዳን ስራውን በመስቀል ላይ ሲፈጽም የኛ አስተዋጽኦ አለበት ወይስ የለበትም? የለበትም። ያ የማን ቸርነት ነው? የእርሱ የእግዚአብሔር፣ የክርስቶስ ቸርነት ነው። ክርስቶስን አንድ ሰው ከማመኑ በፊት በኃጢአት ቢኖር፣ በጣዖት አምልኮ ቢኖር፣ በዘማዊነት ቢኖር፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያምን ወደ እርሱ ሲመጣ ንስሐ ሲገባ ይቅርታን ያገኛል ወይስ ይሄ በማን ቸርነት ነው የሚሆነው? በእርሱ ቸርነት ነው የሚሆነው። አንድ ሰው በክርስቶስ ከማመኑ በፊት የፈለገውን አይነት መልካም ሥራ ቢሰራ፣ ለዶዎች ራሱን አሳልፎ ቢሰጥ ከማመን በፊት በክርስቶስ ከመኖር በፊት ያሉ መልካም ሥራዎች አይጠቅሙም። አሁን ካመንን በኋላ ከተጠመቅን በኋላ በእምነት ስንኖር በጥምቀት ስንኖር በንሳ ስንኖር መልካም ነገሮችን እናደርጋለን። ምክንያቱም የክርስቶስ ጸጋ እኛን በኃጢአት እንድንኖር የሚያደርገን አይደለም። እኛ ሁላችንም ከአለማመን ህይወት ከጨለማ ህይወት በእርሱ በክርስቶስ በማመን ነፃ የወጣን ሰዎች ነን። ስለዚህ የክርስቶስ ጸጋ ከእኛ ጋር ስለሆነ አሁን ወደ ኃጢአት የምናመራበት አቅም የለንም ማለት ነው። ስለዚህ የክርስቶስ ጸጋ ማዳኑ ምን ያደርገናል? ከኃጢአት እንድንቆጠብ ያደርገናል። በንሳ ህይወት እንድንወድ ያደርገናል ኃጢአትን እንድንጠላው ያደርገናል፣ እንድንርቀው ያደርገናል እንጂ ኃጢአትን እንድንወደው እንድንቀርበው ያደርገንም። ስለዚህም ጸጋው በእምነት አድኗችኋ ሲል እናንተ መጀመሪያ ባለማመን ህይወት ውስጥ በነበራችሁበት ጊዜ በኃጢአት ህይወት ውስጥ ትኖሩ ነበረ። ነገር ግን ክርስቶስ በቸርነቱ እናንተን ጠራችሁ፣ አዳናችሁ፣ ነፃ ወጣችሁ። ስለዚህ በመስቀል ላይ የተፈጸመው ያ የክርስቶስ የቤዛነት ስራ ከኛ የሆነ ሳይሆን ከእርሱ ከክርስቶስ የሆነ ነው ስለዚህ ይህን ቅዱስ ጳውሎስ በዚህ መልክ በዚህ ላይ ሲገልጠው እናገኛለን በሌላ ስፍራ ላይ ደግሞ ቆላሲስ ምዕራፍ አንድ ከቁጥር 13 እስከ 14 ላይ እንደዚህ ይላል እርሱም ከጨለማ ሥልጣን አዳነን ይላል ስለዚህ ሁላችንም ከጨለማው አገዛዝ ነፃ ወጥተን አሁን በብርሃን የምንኖር የብርሃን ልጆች ነን ማለት ነው። ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈለት መልእክቱ በምዕራፍ 3 ቁጥር 5 ላይ እንደዚህ ይላል እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው ነው በጽድቅ ስለነበረው ሥራ አይደለም ይላል። ስለዚህ በዚህ በመጀመሪያው ሂደት ላይ ምን እናገኛለን? ክርስቶስ በመስቀል ላይ ተሰቅሎ አንድ ጊዜ የፈጸመልንን የማዳን ስራውን የቸርነት ስራውን ይህም የቸርነት ስራ በእኛ የጽድቅ ስራ መጠን ሳይሆን እንደኛም ኃጢአት መጠን ሳይሆን እንደ እርሱ እንደ ቸርነቱ ስራ የሆነውን የማዳን ስራን እናገኛለን። ስለዚህ አሁን እኛ በርሱ በጌታችን በኢየሱስ ክርስቶስ አምነን ጸንተን ኖረን እስከ መጨረሻው ድረስ ለእሱ ታምነን ከኖር ምን እንሆናለን? እንድናለን። ነገር ግን ለእርሱ ባንታመን እርሱ አድኖናል ድኛለው፣ እያለን አሁንም በኃጢአት ምንኖር ከሆንን ወደ ጣዖት ምንሄድ፣ ወደ ዘማዊነት፣ ወደ ክፉ ሥራ ምናመራ ከሆንን በመጨረሻ ላይ ምን ይጠብቀናል? ፍርድ ይጠብቀናል። በሮሜ መልእክቱ ምዕራፍ አምስት ቁጥር አሥር ላይ ቅዱስ ጳውሎስ አሁንም እንደዚህ ይላል ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል በልጁ ሞት ብሎ ሲናገር ልጁ ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው አንድ ጊዜ ነው። ከራሱ ጋር ከባሕርይ አባቱ ከአብ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የማስታረቅ ሥራውን የፈጸመው አንድ ጊዜ ነው። አንድ ጊዜ ክርስቶስ በመስቀል ላይ ከራሱ ጋራ ከባሕርይ አባቱ ከአብ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ይሄ ተፈጽሟል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እሱ በሞቱ ታርቆናል። ከባሪ አባቱ ከአብ ጋርም ከባሪዎቹ ከመንፈስ ቅዱስ ጋር አስታርቆናል። ከታረቀን በኋላ ደግሞ እንድናልን ብሎ ቅዱስ ጳውሎስ በዚህ መልእክቱ ላይ ተናግሮ እናገኛለን። አሁን እኛ ወደ ድኅነት ሕይወት መጥተናል። የክርስቶስን የማዳን ሥራን ሁላችንም አምነ ተቀብለናል። ማዳኑ ለኛ ለሁላችን ተከናውኖልናል። ነገር ግን እስከ መጨረሻው የሚጸና እርሱ ይድናል በተባለው ቃል መሠረት የማንጸና የንሳ ፍሬን የማናፈራ ከሆንን እንጠፋለን። ራሱ ክርስቶስ ምን ብሏል? እናንተም ደግሞ ንሳ ባትገቡ እንዲሁ ትጠፋላችሁ ብሏል። ስለዚህ ይህንን ድኅነታችንን ማስቀጠል ስለሚያስፈልገን ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ በምዕራፍ 2 ቁጥር 12 ላይ እንደዚህ ይላል፣ ስለዚህ ወዳጆች ሆይ ሁልጊዜ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁን አሁን ስልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። ስለዚህ መዳንም ምን ማድረግ ያስፈልጋል? መፈጸም ያስፈልጋል ማለት ነው። ሁላችንም የዘላለምን ሕይወት ወደሚሰጠን ወደ ጌታችን ወደ ኢየሱስ ክርስቶስ መጥተናል። ከእርሱ የሆነውን የማዳን ስራን አምነ ተቀብለናል። ነገር ግን አንድ ሰው በጌታችን በኢየሱስ ክርስቶስ የሆነውን የመዳን ስራን ካገኘ በኋላ ምን ማድረግ ያስፈልገዋል? ክርስቶስ ያዘዘውን የነገረውን ቃል መፈጸም ያስፈልገዋል። ሰው በኃጢአት እንዲኖር አይገባም። የክርስቶስን ጸጋ ቸርነቱን የቀመሰ ሰው በኃጢአት እንደገና እየጠነከረ አይሄድም። የኃጢአት ሕይወቱን ትቶ በአዲስ ሕይወት በነሳ ይመላለሳል። ስለዚህ ቅዱስ ጳውሎስ ለቲቶ በጻፈለት መልእክቱ በምዕራፍ ሁለት ላይ ምን ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። አያችሁ፣ የተገለጸ ጸጋ አለ፣ ስጦታ አለ፣ ቸርነት አለ። ይሄ ተገልጧል። ይህን ካለ በኋላ ምን ይላል? ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። አሁን የተገለጸልን የጸጋ ኃጢአተኝነትን ዓለማዊ ምኞትን እንድንክድ የሚያደርገን ነው። አንድ ሰው ድኛለ ብሎ ብቻ በኃጢአት የሚኖር ከሆነ ከእግዚአብሔር ፍርድ የሚያመልጥ ማንም የለም። እግዚአብሔር ለእያንዳንዱ እንደ ሥራው መጠን ይከፍለዋል። ለእያንዳንዱ ማለት ደግሞ ምን ማለት ነው? ላላመኑት ብቻ ሳይሆን ያመነም ሰው ሆኖ ድኅነቱን በትክክል የማይፈጽም ሰው ንስሐ ግባ ሲባል ከኃጢአቱ ተመልሶ ንስሐ የማይገባ ከሆነ ስጋውን ደሙን ተቀበል ሲባል ማይቀበል ከሆነ ከእርሱ የሚጠበቅበትን መንፈሳዊ ተግባርን የማያከናውንና እግዚአብሔር ባልፈቀደው መንገድ የሚጓዝ ከሆነ የዚህ ሰው መጨረሻው የዘላለም ወት የሚሆነው። ስለዚህ አንድ ጊዜ በመስቀል ላይ የተፈጸመልን ያንን ድነት አምነን ተቀብለናል ማለት እርሱ በፈጸመልን የቤዛነት ስራ የታተምን እኛ ከኃጢአት ርቀን ድኅነታችንን እየፈጸምን ለእርሱ በመታመን ሕይወት እንኖራለን ማለትን ያረጋግጣል። ስለዚህ እግዚአብሔር ቤተሰቦች ሁላችንም ወደዚህ መዳን የተጠራንና እውነተኛውን ድኅነት ያገኘን ድኅነታችንን ተስፋ የምናደርግ እንደዚሁ ደግሞ ድኅነታችንን የምንፈጽምነንና አምላካችን እግዚአብሔር ሊያድነን ወዶ ኑ ልጆቼ ብሎ እንደጠራን ሁላችንም በዚህ ፍቅሩ እንድንመላለስ አምላካችን እግዚአብሔር ሁላችንንም በቸርነቱ ይርዳል።